የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም ቤቱ ሰው ይይ እንደ እሱን ከአለ ጋር ለዚህ አይደለም የጠራው። ኑሮ እየተጫወተብኝ አይደለም እንዴ? አንተ ምን አርግ ነው የምትለኝ? የኑሮ መክበዱን ከኛ በላይ የታውቆ ሆኖ እንደዚህ ምታል። ጎመጎመ ኑሮ መክበዱን ማውቀው የአስፈጭዎቻችን ቁጥር ሲያሽቆለቁል ከደንበኞቻችን የተረፈን ጊዜር ሰላምታ ብቻ ነው ነው። አሁን እንኳን ሰው ወፍም በውስጥ ቤቱ ዝራ አይል የነቀዘ ህልካዮን። ስንት ጊዜ እርሶስ የመጡት ሰላም ሊሉኝ አደለም? ሂዩማን ሄር የለብህ፣ የሜካፕ ወጪ የለብህ። እኔ ነኝ እንጂ የህንድ ሩዝና ጸጉር ወጪ ናላይን ያዞር። ትዳር ስትይዝ እነዚህ አሟላ ግዴታ ነው እንዴ? እና ታዲያ ሚስት እንዳንተ ራስ አበራ እንድትሆን ነው እንዴ የምትፈልገው? እኔ እኮ የማበጠርበት ጊዜ ስለሌለኝ ነው የመለጥኩት እንጂ አንድ ወር በተው አርበኛ ነው የምመስለው። አርበኛ ነው። እኔ በፍርዱ የመሳቅ ፕላን የለኝም። አሁን እንኳን የፈለግኩ ባለቤቴ እና አንተ ወፍጮ ቤት ምን ምን እንደሸመተች እንድትነግረኝ መቼ? አሁን አሁን አሁን አሁን አሁን። አይ የደንበኞቻችንን ሚስጥር አሳልፈን አንሰጥም። ስማ አንተ፣ እኔ እኮ ባለቤት ሆነኝ። በእኔና በባለቤቴ መሀል ደግሞ ምንም ሚስጥር መደባበቅ ብሎ ነገር የለም ተደባብ ቃችሁ አጣጥ በፍጹም አርገና ዋናው ታዲያ ሄደህ እሷን ጠይቃ። እኔ ምን ተጨቀጨታ ለምን መሰለህ፣ ባለቤቴ ቤቴ እንደው በፍርድ ይጎዳብኛል ብለህ አሳነሰ አዛ ከሆነ እኮ እኔ በርከት አድርጌ እኮ ላዝህ ነው ነው እንደ እንደዛ ከሆነ መቼም ባለቤት መጣች ማለት ሰርግና ምላሽ ማለት ነው። ሰርግና ምላሽ አይደለም፣ ላበጠረላት ለመዘነላት እንኳን ሳሰጥ አትወጣም። ምን ቲብ ገንዘቤን ዝም በላ ነዋ የምትረጨው መቼ ስማሸምተው ጉድ የለም። ጤፏን አሰናድታ ስንዴዋን ለዳቦ አዘጋጅታ፣ በዛ ላይ ለወጥ ሽሮውን፣ አተር ክኩን፣ ምስር ክኩን፣ ባቂላውን በገፍ ነው የምትገዛል እሱም የተለመደው ወርሃዊ ቀለባችን። ደሞ ለፊቱ ገር ጥሩ ነው ትልና፣ አምስት ኪሎ ሱፍ ትገዛለህ ለፊቷ ለፀጉሯ ተልባ፣ ፌጦ፣ ሰናፍጭ ለቆዳ ለስላሴ ጥሩ ነው ብላ ደግሞ ሰሊጥ፣ ሽምብራ ዱቤ ትገዛናለች። በፍርድ ገንዘቤ በማይሆን ነገር ነው የሚያልቀው። ደግሞ ዝቅ ትልና ለወገብ ጥንካሬ አጃ አስር ኪሎ አብሽ፣ አባጮማ፣ ካደ ማንጠቀ ቦለቄ ማለት ጓያ በገ ገታ አየ መጀመሪያ ላይ እኮ ኪሴን ሽባ አድርጓለች። አሁን ደግሞ እግሬ ልታሽ ማደመደው ነው። በጣም ጥሩ አስታጥቂ። ለዚህ ነበር የፈለኩ። ስለሰጠኝ መረጃ በጣም ነው ማመሰግነው እሷ ሰቡን ኑሮ ተመችቶታል። እንደ የሚከተለን ጠፋ አይገርምም። እኛ እንዲ ለወላጆች መብት እየታገልን አንድ እንኳን የሚከተለን ሰው የለም። ለነገሩ ይህን ሰውነት ሽናይቶ ማን ቸግሯታል ብሎ ይከተልሻል። ምን ማለት ነው? ከረሃቢ ይልቅ ለጥጋብ ሰልፍ የወጣሽ ነው ምትመስሉ። አንቺ የሚያብርብሽ ግብር ይቀነስልን የሚል ሰልፍ ብቻ ነው። አንቺ ደግሞ የጠፋውን ባልሽን ልታፈላልግ የወጣሽ ነው የምትመስሉ። ይልቅንስ መፈክሩን ቁጭ አርጊና የእሱን ፎቶ ይዘሽ ቁ እዚህ ተከናንተን ትግሉን ቀልብ ሰው እንዴ፣ የኛ ጠቤት ይሄድብናል። ይልቅ መፈክራችንን እንቀጥል። ምን ላይ ነበር ያቆምነው? የወላጆች ምገባ ላይ። እንዳንቺ የምግብ ነገር አይሆንልሽም። ልጆቻችንን በየትምህርት ቤቱ እንደሚመግብ ወላጆችንም ቤት ለቤት ይመግብ ይመግብ ይመግብ! የሚዲያ ሽፋን እስከምናገኝ ድረስ ትግላችን ይቀጥላል። አይ ሚዲያዎች አበል ቢኖሮ ኖሮ እዚህ ተሰልፈው ነበር። እኔ ምለው ማንን ተማምናችሁ ማን ነው አዞ ያላችሁ? ታ ያገኘልይ እኔ ፈጣሪን እንጂ ፍጡር አልከትም ምን ነው ይሄ ጉዳይ አንተን አይመለከትም አይመለከተኝም እኛ እኮ እንደዚህ በህብረት የምናንቋርረው የህዝብን ውክልና ይዘን ነው ወይ ጉድ እኔ መቼ ወከልኳችሁ ወክልም ብያችኋለሁ ተዉ አታነካኩ የኑሮ ውድነት የእርሶም ችግር አይደለም አይደለም ደልቶም ምችት ብሎኝ ነው የምኖረው አታውኝ ወዚ ጨ

ማነው የደበደበ ይቿት ይቺ ባለቤቴ ታሪኳ ነውር አይደለም እንዴ ባለቤትሽ ላይ እጅሽን ታነሻለሽ አረ እኔ አልደበደብኩትም ወጪዋን አልቻልኩትም። ባጠቃላይ ከዚህ ሴትዮ ጋር ትዳር በቃኝ፣ አንገሽግሾኛል። በቃኝ በቃ ወንዳታ ወንዳ። አረ ወይኔ አንተ ወንድ ልጅ እንደዚህ ቆፍጠን ሲል በጣም ነው የምወደው። በቃ ይሄ ነው የጸባችሁ። አሁን የተጣላንበት ምክንያት እኮ ሌላ ቦታ ቢሆን ጦርነት ነው የሚያስነሰው። ይቺ ሴትዮ ባጠቃላይ ገንዘብ አይበቃትም። ታዲያ የኑሮ ውድነትና የዋጋ ንረቱ ነው እንጂ የእኔ ጥፋት ነው እንዴ? ደግሞ ለቤታችን አስቤዛ ነው ያደረኩት። ቆይ ቦንድ አልገዛው ለልማት አላወጣው ምን አድርጊ ነው የምትለኝ? እንደሱ ብታረጊማ ለሃገር ያወጣው ብዬ አልጸጸትም። ዲሃውንም እኮ ለቤቷ ነው ያወጣችሁ፣ ለብረም የሚጸጸት ምንድነው? ይሄን ያለ አካበዳችሁት ኑሮ ይሄን ያልተወዷል እንዴ? ይሄ ይሄ በላንተ ምንም የምታውቀው ነገር የለም። በሰው ሸክም ነው እየኖርክ ያለኸው አንቺ እያለሽ ይህችን ይህችን ይህችን አንድ ኪሎ ሱካር 175 ብር ገዝቼ መጣሁ። ተመስገን ነው ይሄማ። ይጥፋ አይደለ። እኔ የምለው ምን እስክንሆን ድረስ ነው የምጠብቁት? እኔ ልጆቹ እንዲህ ባፍንጫቸው እንደሚሰቡት ነገር እኛም ስኳርን አይደል እንዲህ ባፍንጫ እስክንስብ ነው እንዲህ የምጠብቁት? አንቺ ሸማቾች እያለልሽ ለምሱቅ ገባሽ አይደለ? ሸማቾማ ስኳር መጣ ብለውን ስንሄድ አሁን ወጣ ይለም። መኪና ታዲያ ካረገፈ በኋላ ይወጣል ምን ይሰራል። አውቄ የተኛም ቢቀሰቅሱት አይሰማም አሉ። እኔ የምልሽ ለምን አንድ ፊት ሆኖ መንገድ ላይ አውጥተው ለሚቸረችሩት ኩፖኑን አትሰጡትም ትኳር መንገድ ላይ ይሸጣል ውይ አንቺ በቆሎ መንገድ ላይ ሲሸጥ ነው አይደል የምታውቂው ይኸውልሽ ይገርምሻል ታሪኳ ሸማቾች መጋዘናቸው ጠበበ ተጨናነቀባቸው መሰለኝ ከስራ ሰዓት ብቻ አውጥተው መንገድ ላይ ነው የሚሸጡት ሴትዮ የምትናገሪ ከሆነ ተናገሪ ምንም አልገባኝም አይገባሽም እንዴ ስኳር አየር ባየር እየተሸጠ ነው ሸማቾች ስኳር ሊያስይዙት መንግስት፣ ለማህበረሰቡ ያመጣውን ለህዝብ በአግባቡ ደረሰ ብሎ መከታተል አለበት። ለራሳቸው ለግል ጥቅማቸው የሚያውሉትም ደግሞ መቅጣት አለበት። ክትትል ባልሽው ላይ እስማማለሁ። መስማማት ብቻ አይደለም ታሪኳ ቅጣቱን ተግባራዊ ማድረግ አለበት። ለህዝብ ጥቅም የመጣ ነገር ለግል ጥቅም የሚያውለውን በደንብ አድርጎ መቅጣት አለበት። እኔ እምልሽ ቅድም መንገድ ላይ ይሸጣል ምናምን ያልሽው፣ ቆይ የትኛው መንገድ ላይ ነው የሚሸጠው? ወደ ውስጥ ውስጥ ነው፣ ውስጥ የሚሄደው በኮብል በኮብልስቶኑ አድርጎ እንዲዋሻ ያለውን መንገድ አታውቂውም? በዛ ውስጥ ነው፣ ይሄ መሻገሪያው ጋር ያለው። ታሪኳ ወይ ቅሬታዬን ሰምተሻል አይደለ? በደንብ ይህን ቅሬታዬን ለሚመለከተው አካል በደንብ አድርገሽ ቅርብ የለ ሰምቻለሁ እኮ በዚህ ሰምቶ በዚህ ማሰሰል አትፍረው እንጂ እንደ ሰው አይጎዳ እቤት እኔ ጋር ቢሆን አስደነግጠው ነበር በዛብህ ለጥብቅ ጉዳይ ነው የፈለኩ አረ አባቢያ አታጥብቀው እንዳይበጠስ ያስቃል እኮ አባቴ እጄን እኮ ታጥቤያለሁ እየበላሁ እናወራ ተው እንጂ እንደ ድመት ከቀረበው ጋር ቀርበ ከበላው ጋር በልተህ ትችለዋለህ እንዴ? ይውል የሰራ ሰው እንዲህ ጎርሳል እንዳንክ እንዳንክ። የእኔ አባ ጉርሻ እኮ እንዴት እንደናፈቀኝ። እስቲ አጉርሰኝ። ላለፉት በርካታ ዓመታት ደከመኝ ሰለቸኝ ሳልል አጉርሼን፣ አንተም በዛብህ ደከመኝ ሰለቸኝ ሳትል ጎርሰህ እዚህ እንዳደረስኩ ታውቃለህ። እውነት ነው፣ እውነት ነው፣ እውነት ነው። አጉራሽ አልባሽ አባቴ ሀው! እንግዲህ ለቁም ነገር እንዳትበቃ ይሄ ሆድህ አደናቀፈ። መቼም አንድ ልጅ አስራ ስምንት ዓመት ከሞላው ራሱን ችሎ ከቤት መውጣት እንዳለበት ታውቃለህ። ውይ፣ አላውቅም እንዴት አታውቅም? ታላላቆቼ እዚህ ቤት ወልደው እየኖሩ ስላየው አንድ ልጅ ደግሞ ተወልዶ ከእናት ከአባቱ ጋር በአጠቃላይ ከቤተሰቦቹ ጋር ሳያለያይ መኖር እንዳለበት ነው የማውቀው። ቀልዱን ተሆና አስራ ስምንት ዓመት አልፎሃል። እስቲ ሙት በልኝ። ይኸው፣ ስለዚህ ከቤት መውጣት አለብን። እንደዛማ ከሆነ አባቢ፣ እንትን እኮ ስልሳዎቹን አልፈሃል። እንደዛ ከሆነ አንተስ መቼ ነው የምትወጣው? ዝም ብለህ ትን ከገዛ ቤት የት ነው መወጣለን? አዲስ ከገዛ ቤት ወደ ሊወጣል ትፈልጋለህ እንዴ? ደግሞ እነሱ ሳይወጡ የእኔ ታላላቆች ሳይወጡ እግሬን አላነሳ። ወይ ለምንድነ ማትወጣው? ውጭ ብርድ ነው ያንዘፈዝፈኛል፣ ይበርደኛል። ብርድ ሐሩሩ ንፋሱ ያንገላውደኛል። በቃ በዛብህ ራስህን ቻል። ሰርተብላ መችን ቢያልኩኝ፣ አቀራርቡልኝ እኮን ያልኩት አባቢ እንዴ፣ ሁሉ ነገር አቀራርቡልኝ። እኔ ከዛ በኋላ ጥብሱን፣ ቀቅሉን፣ ፓስታውን፣ መኮረኒውን፣ ፍርፍሩን፣ ጥብሱን ቆንጆ አድርጌ አጣፍቼ ነው የምሰራው። እሺ፣ ስለ ኑሮ ምን ታውቃለህ? ማነው ኑሮ? እሺ፣ ስለ ዋጋ ንረትና ግሽፈት የምታውቀው ነገር አለ ወይ? ንረት የሰው ስም፣ ግሽፈት ግሽበት የአባቱ ስም ይመስለኛል። በቃ በሰብ በቃ ከዚህ ቤት ተባረሃል። እተ ምን ያስጮኸን? ለምን አልጮኸም? እንደ አገልግሎቴንና የተለያዩ ጥቅማጥቅሞቼን ሳይከበሩማ እግሬን አላነቃንቅም። ሰላቴን እየጠርፈኩ ነው። አሁን አንቺ ለውበትሽ የተቀባሹ እኛ ሰፈር የአንድ ደሃ ቀለብ ምን ችግር አለው? ቤት ውስጥ ተርፎ ነው ያገኘሁት። ዘሩ ይህንን ጉድ ያውቃል። ጎሽዬ፣ ቢወቁ ታዲያ ምን ችግር አለው? ጎሽን የልጅሽ አንበሳ ነው የሚሉት። ቆይ፣ ኮኮስ ቅባት፣ ቫዝሊን ነጩን፣ ይሄ ፈሳሹን አልገዛ ብሎች ነው። ላቡን ጥብ አድርጎ የገዛውን አስቤዛ እንዲህ የምትጫወችበት ጊዜው የውበት ነው ስንትና ስንት ሚሊዮን ብር አውጥተው የተሸበሸፈ ፊታቸውን ያስወጥሩታል ዳሊያቸውን ያስወፍሩታል አቡካዶ ተቀባሽ ብለው ነው እንደዚህ የሚናገሩ እኔ ስለ እነሱ ያገባኝ አንዱ የተራቦ መጥቶ እንዳይበላሽ ብዬ ለምን ወደመጡበት ጉዳይ አይገቡ ምኑን ገባሁት በእህል ግፍ ከሚሰራበት ቤት ቦታ ይሻላል አረ በሻሩክ ሞታ ካም አንቺ ይሄንን ከማይ ሰልፉ ይሻለኝ እኔ ምልምት ሰው ምስር መብላት አቆመ ማለት ነው። እንዴት አቆ ዋጓ ከስጋ እኩል ሆነ እኮ። ትንሽ ነው የቀራት፣ ገርሞኝ እኮ ሰው መግዛት ካቆመ ቆየ። እኔ ያሳዘነኝ እንደዚህ ብቻውን ተከናንቦ መቅረቱን። ማን አሰሪያችን ነው? ኧረ እባክህ ተው ተው፣ ስለራስ ወቅ። እሷስ ብትሆን ግን እንደዚህ ተነፋፍታ ጎኑ ቁጭ ማለቷ ያሳዝን ባለቤቱን ነው። ኧረ እባክህ ኧረ እባክህ ከእነዚህ ሰዎች ራስ ላይ ውረድ። ተው ተው። ታዲያ ስለምንድን ነው የምታወራኝ? ሳምቡሳ ሳምቡሳ የጎረምሳ ምሳ። ምስር ከተወደደ ብቻዋን ተከናንባ መቅረቱ አይደለም። ምስር ብቻ መስሎ የተወደደው ባቂላ፣ አተር አይናችን እያየ አይናችን እያየ ሽሮ እንኳን ከእጃችን ልትወጣ። ተው ምን አስጨነቀ እኛ አንሸምተው ተወደዘ ነግበኔ ነግ በኔ ለምን? ያንተስ ቢሳካልህና ከሻሼ ጋር ትዳር ብትወጣ፣ ይሄ ለጣፈንታ ጣፈንታ። ንከስ፣ እሺ ንከስ፣ አነስ። እኔ የምለው የተቃውሞ ሰልፍ ተፈቀደ እንዴ? የድጋፍ እንጂ እየተቃውሞ ቀርቷል። ተው፣ አልቀረም። ቀርቷል። አልቀረም። ምንድነው? ቢቀር ማን ነው? ዝም ሁለቱን አንድ ጋር እናያቸውም ነበር። ኑ ተቀላቀም። የት ነው የምንቀላቀላችሁ? የኑሮ ወድነት እንዲቀንስ ሰልፍ ወተለ ላችሁ አገኘናችሁ። አሁን የኑሮ ውድነቱ እንዲቀንስ ታትሮ መስራት ማምረት ነው እንጂ ወይ ኑሮ የወላጆጅ ፍገባ ይጀመር እያሉ አደባባይ ሰልፍ በመውጣት አይደለም፣ አይደለም። አቤት ብለን ከጭን ለምንድነው የማይቀንሰው? እኛ ሀገር ኑሮ ፊክስድ ነው። ምን ማለት ነው? አይቀንስም። ይኸውልሽ ከሰው በታች መሆን አይፈልግም ኩፍስ ብሎ እ አመሎ መታየት ነው የሚፈልግ። ባጭሩ እዩኝ እዩኝ እዩኝ ማለት ይወዳል። እና በከንቱ ነው የምትደክሙት። በሉኛ። ታዲያስ፣ እኛ ገሩ ከብላችሁ ወረደ፣ ቀነሰ የሚለውን ቃል መስማት ካቆምን ቆየን፣ እኮ ቆየን። አሁን ዋጋ ቀነሰ የለም፣ ነዳጅ ቀነሰ የለም፣ ኑሮ ቀነሰ የለም፣ የሱ ኃይል ቀነሰ የለም፣ መብራት ቀነሰ የለም። ጨመረ፣ ነገሰ፣ ሙስና ጨመረ።

ቸጣእንናመጣ ወእ አንተ እኮ ችግር አትበጣም እንጂ ቶሎ የመምጣት ችግር የለብህም ግድ የለም እሱም ቢሆን በቅርቡ ይስተካከላል እና አሁን ወሰን ቆረጥ አዎ በቃ አይ እኔ ወንድ ልጅ እንደ ቆፍጠን ሲል እንደት ነው ደስ የሚለኝ አይዞህ በእኔ ሆነብን አየህ ግምባር የሆነው ቦታ ነው የማገናኘህ እኔ ቦታ ቸገረኛል ለማስታወሻ ምርጥ ቦታ ያስፈልጋል። መንግስት ለልማት ለመንገድ ማስፋፊያ ብሎ የማያፈርሰው ገባ ያለ ቦታ አይን የሆነ ቦታ። አያስፈልገኝም አልኩህ አይደለም እንዴ? አይሰማኝም እንዴ? ይኸውልህ ተራ ቦታ እንዳይመስል ታዋቂ ሰዎች፣ ፖለቲከኞች፣ ሙዚቀኞች፣ አርቲስቶች ያሉበት ምርጥ ቦታ ነው። አልፈልግም አልኩህ። ይዳንተ ደግሞ ለራስ ብዬ ነው። ዱባይ ሮጥ ሮጥ ብለህ ያገኘህባትን ገንዘብ ይሄው ነው ቁም ነገር ላይ እንድታውለው ነው እንዴ። መሬት ደግሞ ስጋ አይደል አይሸት። ይቀመጥ፣ ደህና ጊዜ አውጥተህ ተሸጠዋለህ አለ። እሺ ናዬ ናዬ። በዚህ ላይ ደግሞ በብዙ አትሌቶች እኮ ተከበር ነው የምትኖረው። ታዲያ ብር የለኝ እንዴ? ቴታ ታመጣዋለሁ እንጂ። ነገሩ ማጠኑ ነበረ። ፈለግ ፈለግ ጋር በቅርቡ ደግሞ አዲስ የሚመሩ ሰዎች አሉ። ከእነሱ አጠገብ አንተ መኖርህ እኮ ላንተም ክብር ነው። ይሁን። አንተን ነው በጉጉት ገለኝ ነው። ይሁን። አዎ፣ አየህ የመቃብር ቦታ ምን ያህል እንደተወደደ እኮ ግንዛቤው ስለሌለህ ነው እንደዚህ ያመነታ። እስማ ወረ መንፈስ ቅዱስ ምን ነው አንተ? መኖሪያ ቤት ተዘላቂ ማረፊያ መደለል ጀመርክ እንዴ? አዎ በቅርቡ የጀመርኩት ስራዬ ነው። እንዴ የሰው ልጅ መቼ እንደሚያርፍ አይታወቅም። ስለዚህ በቁም እያለ ነው ሁሉን ነገር ማስተካከል ያለበት። አንተ አራት ተጥራኝ ሞት የጠራኝ ነው የመሰለኝ። ይኸውልህ፣ ስትሞትም በምክንያት ስትኖርም በምክንያት ነው መኖር ያለብህ። ምን አይነት ይሄድም ደግሞ እንዳለ ሰው ይከራከራል ሬሳ የኑሮ ውድነት የኑሮ ውድነት ፖሊዮ ነው። የወላጆች ትገባ ይጀመርልኝ ይሄን ያህል ተጉዘናል፣ ግን ከዚህ ሁሉ ማህበረሰብ መሳብ የቻላችሁት እኛም ቤተሰብ ብቻ ነው። እኔ በሀሳቡ ተስቤ ሳይሆን ብዬሽ ስራ ስለሌለኝ ነው የመጣሁት። እኔ ደግሞ እኔ ግን ትግላችን ነገ ለእናንተም ይጠቅማቸዋል። እኔ በራሴ ላይ ሰልፍ እንደወጣው ነው የምቆጥረው። አሁን አለቀብኝ፣ ከስራ ተባረርኩ ማለት አይደለም። ግድ የላችሁ ትንሽ ገፋ አድርገን ወደ ከተማ ከገባን ሰው እናገኛለን። እኔ እንግዲህ ሰው ከሆናችሁ ብዬ እዚህ ድረስ ተጉዣለሁ። በቃ ለምን ሰልፉን የሩጫ አናደርገውም? ለምን አጀንዳ ትቀይር አጀንዳ ትቀይር። ከሙስና በላይ አጀንዳ አለ እንዴ? ምን ማለት ነው? ስንቶቻችንን በሙስና በሌብነት ምክንያት ተሳስረን ተሳስረን ሀገራችንን ወክለን እንዳንሄድ የተደረገ ነው። እሺ እንደኔ ሀገራቸውን አገልግለው በየቦታው ለተጣሉት አዛውንቶች ብናደርጉ አይሻል? እንደሱ ተሆነማ እንደ ቤት ሰራተኞች ጭቆና የለም። ለምን ለቤት ሰራተኞች ድምፅ አንሆንም? ድምፅ እንሆን፣ ድምፅ እንሆን፣ ድምፅ እንሆን። ለሱ ሌላ ጊዜ እንወጣለን። አሁን የአዛውንቶች አየሻቸው አይደለም? ምን አይነት ሰው ናቸው? ሰልፍ ላይ የሚስገበገባሉ፣ በጣም ሲያስጠሙ። አይ ሩጫው ላይ ያለው ችግር ነው አንገብጋቢ፣ ከእሱን ጀምር ይራረዛ ከላይ ወደ ታች አንዳች ነገር ያሯሩጥና ምን ይላል። ተይ እንጂ ወገን አንድ ሜዳሊያ እንኳን ሳላጠልቅ እኮ እድሜ የገሰገሰ። በዚህን ሰዓት አንገብጋቢው ችግራችን ሜዳሊያ ነው እንዴ? የአበበ የቀነኒሳ የደራርቱ እንዴ የኃይሌስ ቢሆን ወርቁ ካዝና ሞልቷል እንዴ እንዲህ እና ታዲያ ታሪክ እያወሳን እንኑር እንዴ? የራሳችንንም ታሪክ እንስራ እንጂ። እንደኔ እንደኔ ግን የህንድ ፊልም ቤቶች ማሳያ ጥረት ይመስለኛል በርከት ያለ የህንድ ፊልሞች የሚታይበት ቤት ቢኖር ቁርሱን፣ ምሳውን፣ መክሰሱን እራቱን የሚረሳ ማህበረሰብ መፍጠር ይቻል ነበር። እንደምን ሆናችሁ? ሰልፉን አወዛገባችሁት እኮ የጨረባ ተስካራ አደረጋችሁት። እኔ በቃኝ፣ ከዚህ ሰልፍ ራሴን አግልጃለሁ። አረግዬ፣ እኛም እንደነሱ እንበተን ወይስ እንቀጥል? አንድ ሰው አንድ መፈክር እስኪቀር እታገላለሁ። እንቀጥላለሁ! እንቀጥላለሁ! እንቀጥላለሁ! በቃ ተነጋገርን፣ ጥፋቴን አመንኩ፣ ይቅርታልኩ። ሻርልም እንዴ፣ በፍርዱ የልብህን ከተናገርክ በኋላ ይቅርታ ለእኔ ምን ያደርግልኛል? ዴ ምንድን ነው ይቅርታ ጠየቀ። ከይቅርታ በላይ ምን አለ? ምንም። እኔም ባስቤዛ ጠረጥረኛል በፍርድ ሞት በጣም ነው የከፋኝ። ይሁን አልኩህ እኮ። ሁሉንም እኮ ያደረግሽው ለቤትሽ ነው። ደግሞ አብረሽ ተውበሽ ብትታይ ለእኔ ለውድ ለባለቤትሽ ነው። ሰው እኮ የሚወደው ነው የሚጠረ። ታዲያ እኔ ነኝ እንዴ ዋጋ የጨመርኩት? ይሄ ሁሉ የአንዳንድ ስግብግብ ነጋዴዎች ስራ የእነዚህ አሉ አይደለም አንዳንድ አልጠግባይ ነጋዴዎች የእነሱ ውጤት ነው። ስንት ስግብግብ ሸማችም አለ መሰለኝ። ስላለ ብቻ የተጠየቀው ነው የሚከፍል። ለምን እንኳን ብሎም የማይጠይቅም። ቂቤ ገና አሁን ቁም ነገር ተናገርክ። በዚህ ንግግር እዚህ ቤት ውስጥ ለአስር ዓመት እንድትኖር ፈቅድልህ ነበር ግን አላረገው። ስጋ መብላት ስጋት የሆነበት ዘመን ላይ ደርሰናል። እኔ በፍርዱ እንኳን ስጋ ከበላሁ ችሎት ከቆመ ረዥም ጊዜ ሆነ። አረ ባክህ፣ እውነቴን ነው ስጋ እንኳን የበለውት መቼ ነበር? ባለፈው ችሎት የተረተው ጊዜ የተረታለት። ስጋ በላ እማታፍር፣ ቡድ ዱሮ ሳንተ ጠብቅና ቆመህ ልትረታ ኖሯል ጋይዘሩ። ባለቤቴን ማ እንደዚህ እንዳይናገሩት። በአንተ ብቻ አደለም በሀገር መጣ ነው። ተመልሳ አመር ሆነች። ውልሽ ልክ ነው በሀገር የመጣ ሊሆን ይችላል። ያሁኑ ግን አይና ወጣ፣ አይና ወጣ። ዘንድሮ ይኑሮ ማንን ነው የመተሳሰብ የመተጋገዝ የመደጋገፍ ባህላችን ስለወረደ ስለዘቀጠ ነዋ። ብራቮ በበ በ ቃል በተግባር ማለት እንደዚህ ነው። አንተ እዚህ ቁጭ ብለህ አላግጥ፣ እሱ ቤት ሊለቅ ነው መ የማያደርገው እ እኔ እኮ እንዲህ ትጨክናለህ ብዬ አስቤ አላቅም ነበር። ከዚህ በላይ ምን እስኪ ሆን አይ በዚህ ካልክ እንግዲህ ምን ይደረጋል። እንኳን እንዲህ ትጨክናለህ ብዬ አስቤ አይደለም። ያው ከአንተ ከመጣ በዚህ መንገዱን ጨርቅ ያድርግልህ። ይልቅ የሚታጠቡ ልብሶች ካላችሁ ስጡኝ። ለምን ልብሴ ላሳጥብ? አሁን ደሪ ቤት ልሄድ ነው እኔ ቤት ትለቃለህ ስል አንተ ላውንደሪ ትለኛለህ። እንደ አንተ ቅራሪ አባ በዚህ በዚህ እንኳን እኮ ልርዳ ብዬ ባይሆን ማሳጠቢያውን ወረድበ መቀመቁ ውረድ ውራጅ